ጽባት እምነት ነበረ እሱን ነበር የምከተል የነበረ እና አባ ኪዳነ ማርያም ናቸው። በደንብ መጽሐፍ አውጥተው አስረድተው ቆኖቹን አስነብበው እኛንም አስነብበው ነው የቻል ህልማ ወደ ጸበሉ እንዲመጣ አደረግን። ተቀላቅየ ማህበረ ሥላሴ ገዳም ተቀላቅለናል። ያ ወደ ማህበረ ሥላሴ ገዳም ስንገባ 12 ሁነን ነው ቤታችን የፈቀደችል። ከ12 አስሮች ይለዋል አስሮች ደግሞ ሁለታችን ነው የቀረን። አሁን ቃለ ምስክሩን ሳትናገሩ ተሄድን በላ ቤታችን ኪዳነ ብረት ደግሞ ብዙውን ታምር አረገችልኝ። አባታችን አባ ኪዳነ ማርያም ጾለት አደረጉልን ለሁለታችንም ጥምቀት ምናምን እንዲካሄድልን፣ ክርስትና ተካሄደልን። ብዙ አጋንንት ነው ይወጣልኝ። በሲጋራ ሱሴ የሚሰደኝ ነበረ። በቃ ወደ መሸታም የሚያስገሰግሰኝ ነበረ ብዙ ዝሙት ላይ የሚያሰራኝ እርኩስ መንፈስ ነበረ። በቃ የብዙ የድግምት ሁላ ነበረ። እሱን ሁላ ጊዮርጊስ ቅጥቅጥ አርጎ እያሳየኝ ይያሳየኝ እመቤት የተጠራሃለች ሲለኝ ከዛ እንደ እንደዛ አለኝ ሳብ ለቄሶች ሲናገር ከቤቷ ከሷ ከጸበሏ ከደጇ ሀዲን አርገ ተዋል ከዛ ቀጥታ መጣሁኝና በት ከዛ ፍር ላይ ነው ቅዱስ ገብረና ቅዱስ ጊዮርጊስ ፈቅደው እንደ ህልም ተገልጸው የነገሩ ወደዚህ ቦታ ያመጡኝ ማለት በጥርጥር ላይ ስለነበርክ ነው ያሉኝ አባሁን እንግዲህ ባታዊ ናቸው። አባ ኪዳነ ማርያም ሲባሉ ባታዊ ናቸው። ያው እነሱ ሁሉን ነገር ያውቃሉ። ፍጡነ ረድኤት ሩጸተ ነፋሶ አውሎ ለዘይፄዋ ከበትወክሎ ጊዮርጊስ ቅረብ ለምረት ወለተሳ

አልረሳውም ያንንልት አልዘነጋው ያንድግነት እናቴ ሆይ እምልሽ ኪዳነ ምሕረት ምዬ ሆይ እምልሽ ኪዳን ምሕረት ስላለይንው ምክንያት ለሰው ተናግሬ ያልተረዳኝ ሰው እንባዬ በምሕረት ዓይን የሚፈሰው የቤቴን ገመና ሁሉን ስነግርሽ አዛኘት ነሽና ራራ ልብሽ፣ አረሳው መቼ ያንቺን ደግነት፣ አረሳው መቼ ያንቺን ደግነት። ውለታ አለብኝ ኪዳነ ምሕረት፣ አረሳው ዘምሩ

ያንድ ግነት እናት ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለሽኝ ነው ምክንያት እናት የለኝ ብዬ ከቶም ልእ እኔ ሳይቻለው ስትሞኝ በተስፋ ምድራዊ ዋናቴ ለጊዜው ነው ፍቅሯ። ያንችስ ግን ልዩ ነው። ኧረ ስንቱን ላውራ። ማርያም ማርያም ብል አልሰለችሼ ማርያም አልስለችሽ በልብ ጽላት ስለታተምሽ አልረሳሁም ያንን ለ አልዘነጋው ያንድግነት ናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ፣ ስላለይ ነው ምክንያት ሲርበኝ መተሻል፣ ሲተማኝ ደርሰሻል፣ ለጎደለው ቤቴ በረከቱ ሆነሻል። ጭንቅ ቅልልልኝ ያዘኔ ምራቅ ያስጨነቀኝ ጥላት ራሱት ጭንቅ መድኃኒት ወልደሽ ዳንኩኝ ከመሜ መድኃኒት ወልደሽ ዳንኩኝ ከመሜ ይሄው ዘመርኮኝ በመልጃሽ ቆሜሙ። ተመልካቾቻችን ዛሬ በምርት ደለጎ ቅዱስ ኪዳነ ምሕረት ቤተ ክርስቲያን እንገኛለን። ከፊት ለፊታችሁ የምታዩት ወንድማችን ነው። ሰላም ወንድሜ፣ እንኳን ደህና መጣ። እንኳን ደህና ቆየ። ስምህንና ከየት አካባቢ እንደመጣ ነገር። እግዚአብሔር ይመስገን። ያው ስሜ ያለለት አለሙ እባላለሁ። የመጣው ከምስራቅ ጎጃም ከጉንበይን ወረዳ ነው። ያው እዚህ ቦታ ስመጣ ለስራ ነው የመጣሁኝ፣ ግን እግዚአብሔር ወዶና ፈቅዶ ወደዚህ ቦታ ጠርቶ አመጣኝ። ያው ሃይማኖቴም ሌላ ነበረ ሰዎች ያለለት አለሙ ከምስራቅ ጎጃም ሰው ሲያወራ ሰምተን የመጣው ወይስ አሁን አብዛኞቹ ምስክርነት አይተው ነው የሚመጡት? እና አንተ በምን መልኩ ልመጣ ቻልኩ? ደዚ ወደዚህ ልመጣ የቻልኩበት ያው ለስራ ቦታ ነው የመጣው። ስራ ለመስራት? አዎ ስራ ለመስራት መጣው። ከዛ በራሱ ጊዜ ህልም አሳየኝ። ወደ ጸበሉ እንዲመጣ አደረገኝ። እና ያው ያ ህልም ሲያሳየኝ፣ ምን አይነት ህልም እንዳያሳየኝ ብነግሬህ ከአንድ ዛፍ ላይ እንደተኛን ከጓደኛ ጋር አንድ አይነት ህልም ያሳየናል። እና ያ ህልም ምንድን ነው ሲባል የምትገለጎው ኪዳነ ምሕረት ቤተ ክርስቲያኗን ቁልጭ አድርጎ ለሁለታችን ያሳየን፣ ቤተ ክርስቲያኑን ሲያሳየን ከዛ በቃ ያን ለሰው ስናወራው ያንን ምንድን ነው ስለው ጸበሉ እንድትገቡ ፈቅዶላችሁ ነው ተባለ። እና ወደዚህ ጠበል ስንገባ ብዙ ታምራት ተደረገልን። በሃይማኖታችንም እንደገና በኦርቶዶክስ አምነን ተጠመቅን። ሃይማኖቱ ምን ነበረ የምትከተለው የነበረ? ቅባት የሚባል እምነት አለ። ቅባት እምነት ነበር፣ እሱን ነበር የምትከተል የነበረ እና አባ ኪዳነ ማርያም ናቸው በደንብ መጽሐፍ አውጥተው አስረድተው ዳቋኖቹን አስነብበው እኛንም አስነብበው ነው ለመቀየር የቻልን። እና አሁንም በቃ እዛ ያሉት ቤተሰቦቻችን እንዲቀየሩልን ፍቃዴ ቢሆን በጣም እመርጣለሁ። ቅባት የሚባለው እምነት ከኛ ቤተ ክርስቲያን ቢለየው ምን አይነት ምን አይነት ስርዓቶች ናቸው? በጣም ብዙ አይነት ስርዓቶች አሉ። ለምሳሌ ቅባት የሚለው እመቤታችን ከጌታችን ከኢየሱስ ክርስቶስ ተስጋ ስጋ ተነሷ ነፍስ ተዋህዶ ተወለደ ብሎ አያምኑ። እሱም የሚያምናት ተቀባት እንጂ በቃ በዚህ ነው ልዩነቱ። በዛህ አለ በዓል ላይ ራሱ እንትን ሲባል በጣም በብዙ አይነት ደረጃ ይለያያል። ጦም ሲበጦም ግባት ላይ ይለያያል፣ በብዙ ነገር በልደትም በእግዚአብሔር ልደትም ይለያያል እና ብዙ ነው። ግን አሁን እሱን ትተህ ክርስትና ኦርቶዶክስን ተቀብለሃል? አሁን እሱን ትቼ ኦርቶዶክስ ተቀብያለሁ። በጣም መልካም ነው። እንኳን ደህና መጣ በርሜል ጊዮርጊስ ቆይታ የመጀመሪያ ጥምቀትን እንዴት ልትገባቻል? ምንስ በመጀመሪያው ቀን ተመለከት ማለት፣ በስራ ነበር ወደ በርሜል ጊዮርጊስ አካባቢ መጣው፣ ወደ ወረዳው። ከዛ ጸበል እንዴት ልትገባቻል? የቅባት እምነት ተከታይ ከሆን ወደዚህ ጸበሉ እንዴት ልትገባቻል? ማን ነግሮ? የመጀመሪያ ጥምቀትስ እንዴት ነበር? በቃ ጸበሉ እንዲገባ የፈቀደልኝ ራሱ መንፈስ ቅዱስ ነው። ምክንያቱ መንፈስ ቅዱስ እንዴት ፈቀደልኝ ይባል፣ ቦታውን ስራ ረገጥኩት ነው። ቦታውን ረግጨው ሳድ ለራሱ ተገለጸልኝ። በህልሜ ምን እንደተኛው ማለት ነው። ያ ህልሜ በደንብ ራሱ ጠበሉ ታየኝ። ደግሜ እንድመጣ ሆንኩኝ። ቀደር ተጠብዬ ወደ ጸበሉ እንድገባ ሆንኩኝ። የቅዱስ ጊዮርጊስ ራሱ ስዕሉና ቅዱስ ገብርኤል አናገረኝ፣ ወደ ቦታው እንድትገኝ ብሎ። ቀጥታት ወደ ቦታው ጓደኛዬን ይዤ መጣሁ። ቀደር ተጠበል ወደ ጠበሉን ገብተን ተጠበል። ከዛ በኋላ ደግሞ እናቴ ኪዳን ብረት ላይ መጣሁኝ። ኪዳን ብረት ደግሞ ብዙን ታምር አደረገችልኝ። አባታችን አባ ኪዳነ ማርያም ጸሎት አደረጉልን ለሁለታችንም ጥምቀት ምናምን እንዲካሄድልን ክርስትና ተካሄደልን። በቃ እሱ እንደተደረገልን ቀጥታ ጸሎት ተደርጓልን። ጸበል እንደጠጣሁኝ አምስት ሌትር ጸበል እንደጠጣው ሆዴ ተገለባበጠ። በሁለተኛው ቀን ስጠጣ ቢያንስ አንድ ክንድ የሚሆን አርባ ሴንቲሜትር ነው ከወደ ላይ እባብ ወጣልን። በቃ እሱን ሁሉ እመቤቴ ወዳና ፈዳይም ሁሉ ስታደርግልኝ በቃ ትክክለኛ በዚህ ሃይማኖት አምኜ ተጠምቄ ራሴን እንትን ብዬ ከአሁን በኋላ ተተወለድኩ። እኔ አሁን ማለት ነው ሀያ ሰባት ዓመቴ ነው። ግን በቃ እስካሁን ሀያ ሰባት ዓመት በሌላ እምነት ቆይቻለሁ። ሀሰትም ብዙ ነገር ኃጢአት ስሰራ ቆይቻለሁ። ያለኝ እድሜ ከእንግዲህ በኋላ አባ እናንተ አልለይም ብዬ ወደና አባ ተቀላቀልኩ። አሁን ወሊና ባለ መሄድ ነው አሳቢ ከገዳሙ ተቀላቅየ ማህበረ ሥላሴ ገዳም ተቀላቅለናል። ያው ወደ ማህበረ ሥላሴ ገዳም ስንገባ አስራ ሁለት ሆነን ነው መቤታችን የፈቀደችልን። ከአስራ ሁለታችን አስሮች ሄደዋል። ከአስሮች ደግሞ ሁለታችን የቀረን ቀረና አሁን ቃለ ምስክሩን ሳትናገሩ አትሄድም ብላ መቤታችን አስቀረች እና አሁን ወደዛ ለመሄድ በቃ እኛ ያው በዚህ አገር ለቀን ምናምን ስለወጣን ትራንስፖርት ምናምን ሁሉ አጠረን። ያው የሚያግዛችሁ ሰው እስከምታገኙ ድረስ ቆዩ፣ እዛው በገዳሙ እየተጠበላችሁ ቆዩ ብለው ሚያዚያ እላቂ ላይ እመጣለሁ እጃችሁ ወደ ያለው ብለው እዛው አስቀምጠው ነው ሄዱ። አባታችን በርሜል ቅዱስ ጊዮርጊስ እና ምርት ስንት ቀናቶች ተጠምክ? በርሜል በርሜል ላይ ሁለት ወር ተጠብያለሁ። ሁለት ወር ተጠብያለሁ እና ብዙ አጋንንት ወጥቶልኛል። በጣም ብዙ አጋንንት ነው ይወጣልኝ፣ ወጣልኝ። በሲጋራ ሱስ የሚሰደኝ ነበረ። በቃ ወደ መሸታም የሚያስገሰግሰኝ ነበረ። ብዙ ዝሙት ሁላ የሚያሰራ እርኩስ መንፈስ ነበረ። በቃ ብዙ የድግምት ሁላ ነበረ። እሱን ሁላ ጊዮርጊስ ቅጥቅጥ አድርጎ እያሳየኝ፣ በአካል እያሳየኝ አወጣልኝ። እና በዚህም ሁሉ ሲሆንልኝ ነው በጣም አምኜ እግዚአብሔር በቃ ክርስቲያን ጋር ላለ አምኜ የተጠመቅኩት፣ ለዚህ ነው። እና በቃ እኔ ራሱ እዚሁ እንትን ስል እዚህ ስጠበል ራሱ እዛ ቤተሰቦች ሁላ እኛ ሁላ መመን ምናምን እያሉ ስልክ ይነግሩኛል። እና በቃ በእነሱ ላይ ያደረ አጋንንት ሁላ በእኔ ላይ ይለፈልፋል። እና በጣም ታምር የምትሰራልኝ እመቤቴ በጣም ብዙ ብዙ ታምር እየሰራችልኝ በቃ እንትን ላይ ማለት ነው፣ ጠበሉ እንደገባሁኝ ቀጥታ ይሰውረኛል ሲሰውረኝ ምን ያሳየኛል? ፊት ስሰረ የነበረው ፊት ሳደርገው የነበረው በሙሉ አሳየ። ከዛ ይሄንንማ ሳትናዘዝ ቀርተነው አሉኝና ድጋሚ ንስሐ አባት ተናዘዝኩ። ስናዘዝ ከዛም በኋላ ያን ነገር እንደተናዘዝኩ ጨለማ ነበር የሚያሳየኝ የነበረ። ኋላ ተናዝጄ ሳበቃ ብርሃኑን አሳየ። ብርሃኑን ሲያሳየ ደግሞ እመቤታችን ቅድስት ድንግል ማርያም ስዕሏን በስዕሏ አያት ጀመር። ስትሰወር በስዕል አያት አለው ከዛም በኋላ አድርግ ያለችኝ ነገር ሁሉ እያደረኩኝ በቃ ተበሽታ ያፈወሰች እና በቃ እኔ ሃይማኖቴን እንድቀጥታ እንደተጠመቅኩኝ አባቴ አባ ኪዳነ ማርያም ሰላም ለኪ ሲደግሙልን አጋንንት ራሱ ወጣልኝ ነፍልፎ ወጣልኝ ከኔ ላይ ማለት ነው፣ እና ብዙ ታምር ነው ይሄ፣ በጣም ብዙ የቅዱሳኖች ቦታ እየተባለ የሚነገር ነው እና በቃ እግዚአብሔር ወዶና ፈቅዶ ለዚህ ቦታ አውቅቶኛል። እግዚአብሔር ይመስገን። አሁን የምለው በቃ ያው አሳቤ እንድስም ይሳካልኝ ወደ ገዳሙ አብሬ ለመሄድ አሁን ታስራ ሁለት ጓደኞቻችን ሁለታችን ስለቀረን በቃ ያው የገንዘብ እጦት ምናምን ስለሆነ መሳፈሪያ ምናምን ስላጠረን ጠበላይ ስለቆየን ሳንቲም ጨርሰ እና በቃ እሱ ነገር ተሳክቶልኝ በቃ ገዳሙ ተቀላቅዬ በተቀመጥኩ ም ምክንያቱም ገዳም ለመቀላቀል የቻል እዛ ተህርን ያንኑ ሃይማኖት መልሶ ስለሚያስገድድን ሰው መልሶ እዛው ሃይማኖት እንዳያስገቡን ከዚ ከአባቶቻችን ላለመራቅ ነው። ሰላም ለኪ ያስደገም እና በቃ እሱ ነው። አሁን መንፈሳችን ሁላ አውጥቶልን አውጥቶ የጣለልን እሱ ነው። ወደዛ መመለስ አልፈልግም። በቃ እና አባ ጋር ተቀላቅዬ መኖር ነው የምፈልግ። ምክንያቱም ወደዛ ተርኩኝ ሃይማኖቴን እቀይራለሁ ብዬ ስለምፈራ ያው ቤተሰብ ስለያስቀይር ስለሚችል እኔ ወደ ገዳሙ ሄጄ ለገዳሙ ቀሪ ዘመኔን ለማገልገል ነው አሳጉ የምርት ደለጎ ቆይታ ስሜት ነበር ምርት ደለጎ የቆየሁኝ ተበርሜል ነው የተጠራሁኝ በርሜል ላይ ተጠብዬ እንዳበቃሁኝ ሲሰወረኝ አንድ ቀን ሲሰውረኝ ምን አደረገኝ እመ ቤት የተጠራሃለ አለኝ እመ ቤት የተጠራሃለ ሲለኝ ከዛ እንደዛ አለኝ ሳ ብዬ ለቄሶች ስናገር ከቤቷ ከሷ ከጸበሏ ከደጇ ህዲናርገ ተዋል ከዛ ቀጥታ መጣውኝና ደጇን ስረግጥ አጋንንት ለፈለፈልኝ። ከዛ አጋንንት ወጣልኝ። ቢያንስ እዚህም ሁለት ወር በላይ ሆኖኛል። ያው ይሄም ሁሉ ብዙ ታምር አረገችልኝ። ያው እባብን ያህል ነገር ከሆድ ያወጣችልኝ። በቃ አንድ ቀን ሁለት ቀን እንደጠጣው እባብ ወጣልኝ። በሶስተኛው ቀን ደግሞ የተቀመጠበት ሸንኮፎ ወጥቶ ወደቀልኝ። በቃ ከዚህ በላይ እምነት ምንም አይደለም ብዬ በቃ በፈጣሪያም እየተቀመጥኩ እስካሁን እዛ በርሜል ጊዮርጊስ ሁለት ወር እዚህ እንዴት አልከበደ? እንዴት ነበር ቆይታ? ቆይታ በጣም ከበድላል። በጣም ሙቀት ነው አገሩ በጣም እሳት ነው። እኔ እንደ ደጋ ነው ተወልጄ ያደኩት፣ ግን እዚህ ስረግጥ ሁለት ቀን ማድርበትም አልመሰለኝም ነበር። ግን የመንፈስ ቅዱስ ቦታ ስለሆነ አባቶች በቃ የበረከት ስራ ስንሰራ ሰላም ለኪ ብለው የመቤታችን ታምር ይደግማሉ ሰላም ልጅ ይደግሙልናል። በቃ በራው እንድንቋቋመው ማለት ነው። እሱን ሲደግሙልን አይደለም ለመኝታ ጥላ ቦታ ላይ መቆም የማልችለው ልጅ በባዶ ወግሬ እንደፈለገኝ ሄዳለሁ። በረመጫቱ ላይ በጣው ላይም እንደፈለገኝ ስራ ሰራለሁ። በቃ ሁሉን ነገር ስራ መስራት እችላለሁ። አሁን ማለት በቃ ያ የቅዱሳኖች ቦታ አሁን እዚህ ቦታ ላይ እባብ ሰው ነድፎ እንዳይገል፣ ግንጥ ሰው ነድፎ እንዳያመው የተወገዘ ነው። እዚህ ቦታ ላይ ባብ የፈለከውን ባብ ብትጨብጠው ምንም ምንም በህይወት ላይ አዳጋ ያደርስብን ምክንያቱም ቅዱሳኖች እንትን ያሉት ነው የወገዙት ነው እና ልክ እንደዛ ሁላ ማለት ነው። እኛ ተደጋ እንደመጣው ለምዶ አለው ብዬ ያልጠበቁትን አየር ንብረት ያው በቅዱሳኖች ጸሎት በቃ በባዶ እግሬ ሁላ በስድስት ሰዓት ፀሐይ ላይ ሁላ እንቀሳቀሳለሁ። እንደፈለገ እምነት ነው የሚጠብቀን እንጂ በረሃ እንደሆነ እዚህ በራሱ የሰው ልጅ አይኖርበትም፣ ግን ቅዱሳኖች ስለሚጸልዩበት እንደፈለገን ሰው እንደፈለገ ይኖራል። በቃ እንደደገው ማለት ነው ዛሬ ፊት ሰው የለም ግን፣ አሁን እንዳለ የሰው ጫካ ሆኗል። ምክንያቱም ቅዱሳኖች ፊት ጸሎት ጸሎት እሱ ነው የሚጠብቃቸው። ባዶ እግራችን እንሄዳለን፣ ጅምጥ አይነክሰንም፣ እባብ አይነክሰንም። በገዳሙም እዚህ ሐዋርያው ክርስቶስ አለ። ሐዋርያው ክርስቶስ በረከት ስራ እንሄዳለን። በቃ ወደ አራት መቶ ሄክታር መሬት አለ። እሱን ስናጸዳ በቃ እባቡን በእጃችን ይዘዋል የምንለዋለን። አይነካልም፣ የተወገዘ ነው። እንደዘረ ረመጫቱም አይበላልም። የአየር ንብረቱ እሳት ነው የሚነፍሰው ግን በቃ ያበርድልናል። በቃ ራሱ ንጹህ አየር ያደርግልናል። እና በዚህ ነው ተቋቁመን ያለነው፣ በእነሱ ጸሎት ነው። በዚህ አራት ወር ቆይታ ስም ቅብል ያስቸግራል። እዚህ ቦታ ላይ ራሱ በውጭ ቀን በቀን ውሃ በደንብ ነው የሚጠጣው። እንደዚህ እንደዚህ አይነት ሰዎች አሉ። ና እንዴት ቆየ ማለት አሁን ለምሳሌ አንተ የመጣኸው ለስራ ነበረ፣ ጭራሽ የገጠመ ወጪ ነበረ። ና ይህን አራት ወር በምን ነበር ስታሳልፍ ነበር? እኔ ያው እርግጥ ከባድ ነበረ። እዚህ ቦታ ላይ ያው ጸበል ላይ ሰው በእርዳታና በበረከት ያቆየኝ። ለምሳሌ ለስራ እንደወጣሁኝ በሱዳን ጠረፍ ቆይቻለሁ። ሱዳን ላይ ስገባ በቃ እዛ የሱዳን ሙስሊም ያረደውን ትበላለህ። በቃ ሁሉን ነገር የሙስሊሞችን ነገር የምትጠቀም ሱዳን ሀገር ስገባ ማለት ነው። እና የእነሱን ስንጠቀም በቃ ቀጥታ ያው ሃይማኖታችንም ያው ከነሱ ጋር እንደተቀላቀለ ያለ ነው። እና ከዛ እንደወጣሁኝ በቃ የተወሰነ ሳንቲም ነበረኝ። አጋጣሚ በመንገድ ላይ የተወሰነ እንደዚህ ጫካ ላይ ምናምን ሽፍታ ምናምን ነበሩ፣ በቃ ሳንቲም ወሰዱኝ። ከዛ እኔም ወደ ጠበሉ ስገባ አሁን በሰው ረዳት አለሁኝ። ሰው አብሮ ሰው ነው። አሁን በቃ ያ ልጅ እንዴት ነው ምናምን እያለ የሚረዳኝ ሰው ነው። በቃ ቦታ ላይ ማለት ምንተኛበት ላይ እራት ምናምን እያመጡ ይሰጡኛል። እና ሰው በቃ የተባረከ ነው። የጸበል ቦታ ነው። የክርስቲያን ልጅ ተዛዝኖ ነው የሚያደር እዚህ ቦታ። በቃ ትክክለኛ እምነት ያለ በክርስቲያን እንደሆነ አምነናል። አሁን ምክንያቱም አንዱ ጦሙን አያድርም፣ አንዱ እየበላ አንዱ ትቶ አይበላም። ያው እስካሁን በዚህ ረዳት አለ። ቤተሰቦች አሁንም ቅባትነት የሚከተሉት ወደኋላ መለስ ስላለ ዜና ማለት ነው። ስለዚህ አሁን ስልክ በምደውልላቸው ጊዜ እዚህ መሆንን ስንት ነገራቸው እንደዚህ መጻፍ ያለን ምናፍ ሲያውቁ፣ እነሱም ባሉበት እንትን ይላሉ ብልሃል እና ይነግራቸዋል። መልእክት ይደርሳቸዋል ብለኛል። ስለዚህ እንዴት ነበር የሚሆኑት? ማለት እንዲመቀበል ሲሰሙስ ምን አሉ? ያው እነሱ ጠበሉ እንደዚህ እንደዚህ ጠበል ገብቼ ምናምን ስላቸው ያው ከኛ ላ የምታፍረብሽን አንተ ስለገባ ነው ምናምን ይላሉ እዛ ማለት ነው። ምክንያቱም የእነሱ አገን እንትን ላይ ውላ ስለሚለፈልፍ እነሱም ያውቃሉ። ያው ዞረ ዞረ ከጸበል ላይ እንዳለው እርግጥ ያውቃሉ። ነግሬያቸዋለሁ። ነገር ግን በቃ ወደ ሃይማኖቱ ተቀላቀሉ ስላቸው እነሱ ቤተሰቦች ሊቀየሩ ይችሉ ነበር፣ መቀላቀል ይችላሉ። ግን ሌላው አክስት አጎቱ በቃ አያቱ ምናምን ስላለ እሱ እሱ እነሱ ስለሚገድቧቸው አንደኛ ደግሞ የዛ ሰው ሁሉም ጠቅልሎ አገሩ በዛ ሃይማኖት ስለሚከተል እነሱ ቀጥታ እንደማይከተሉልኝ ስለማውቅ ነው እኔ ወደዛ ቦታ መቀላቀል ያልፈልጉ። ግን በቃ እዛ ታህርኩኝ እኔም እነሱን ስለምከተል በቃ አሁን ወደዚህ ወደ ገዳሙ ተቀላቀየ መኖር እፈልጋለሁ ብዬ ነው። በዚህና አማራጫችን ማለት ነው። አሁን ስ ስለ ቅባት እምነት የስተበረታቸው ቤተ ክርስቲያን እንደኛ ነው የሚሰሩት ወይ መቼ ተመሰረተ ነው? ይህንን በደንብ እስኪ ንገረኝ። ለምሳሌ ቅባት የሚባል እምነት ማለት ነው እኔ አስኮላ እስከ አስራ አንደኛ ክፍል ተምሬያለሁ፣ እና ሰንበት ትምህርት ትከታተል ነበረ፣ ተዋህዶ ጋር ማለት ነው። እና ተዋህዶ ሲያስተምሩ በቃ ይህን እምነትማ ቤተሰቦቻችሁን ቀይሩ ምናምን ይሉናል። ነገር ግን በቃ እዛ የሁሉ ገዳም ቅባቱ ነው እያለ ኑ እንደዚህ ሆናችሁ ተመለሱ ስንለው ማህበረሰቡ ሻይ ነው አንተ ተገዳሙ መምህር በልጠህ ነው ወይ አንተ እንዲህ ነው ወይ ይሉናል። ከፊትም አውቃለሁ ክ እንዳልሆነ በሰንበት ትምህርት ስማር አውቃለሁ። ግን አሁን ራሱ ፊት የፊት ጥርጥር ስላለ መቤት የፈቅዳዝ ለራሱ ያስቀይረች እና እዛም እ እንትን ስለማይል ማህበረሰቡ እንትን ስለማይል በጣም ከባድ ነው። ክርክር ሲጀምር ከኦርቶዶክስ ጋራ ምላሱ ተጎተተ ይባላል ሲስኖስ የሚባለው መንግስት ምላሱ ተጎትቶ ማህበረ ሥላሴ ገዳም ነው ያጠመቀው እሱን ሲያምን በኦርቶዶክስ አምኖ ማህበረ ሥላሴ ገዳም ሲያጠምቀው እሱ ለራሱ ተጠምቆ ዳነ ግን ማህበረሰቡን በእሱ እንደተገዛ ቀረ። ይሄ እንደዚህ ሆኖ ቀረ የሚል መጽሐፍ የሚያስረዳት አባሁን ያወጡት መጽሐፍ እንደዚህ ብሎ ያስረዳኝ እኔም እንዳነበቡት እንዳስነበቡልኝም እንደዛ ነው የሚል እና ይህን ይመስላል አመጣጡ ማለት ነው የሃይማኖቱ አመጣጥ ይህን ይመስል ኦርቶዶክስ ደግሞ ከጥንት ከኢየሱስ ክርስቶስ ውልደት በፊት ሁላ እንደነበረ በቃ በዚህ ነው። ኦርቶዶክስ ትክክለኛ እምነቱ ከፊትም በቤተክርስቲያን በስለት ነው መቤታችን ተገኘች ብለው የሚነግሩ ከዛ ነው። ከጥንት ተዋህዶ ጌታችን ሳይወለድ ከጥንት የነበረ ነው። ታመተ ምረት በፊት የነበረ ማለት ነው። ከአዲስ ኪዳን በፊት የነበረ ብሉ ኪዳን ላይ የነበረ ነው። ተጥንት የቆየ ነው። እና አመጣጡን መጽሐፉ እንደዛ ነው፣ ስናነብ ለምሳሌ አሁን መርጦሎ ማርያም ነፍሴ የሳር ምድር ወረዳ አባ ኪዳነ ማርያም ገብቶ በሙሉ አጥምቆታል። ሁሉን ኦርቶዶክስ አድርጎታል፣ አጥምቆታል። አሁን ትክክለኛ ኦርቶዶክስ እየተከተለ ያለ ቤተ ክርስቲያኗ ከፊትም ኦርቶዶክስ ናት፣ መርጦሎ ማርያም ኦርቶዶክስ ናት። ያው ማህበረሰቡ ግን አብዛኛውን ቅባት ነበር፣ ግን አሁን በቃ መቶ በመቶ በቃ ኦርቶዶክስ እንደሚያምነ የለም ቅባት እዛ ቦታ ተጠምቋል። ግን በዚህኛው በጉንዶይን ወረዳ ላይ አለ እንዳለ ነው በቃ ከዲያ ማቶችም እንዳሉ ናቸው። የተጠመቀም የለም። ምክንያቱም አባ ለማጥመቅ ሲሞክሩ አመፅ ተነሳባቸው። በአጋጣሚ ሀገሩ መቃ እንደሰደቡት ነው ወጥተው ይመጡ መርጦ ነው ማርያም በሙላት አጥምቀውታል። እነሱ ይህም ሁሉ ታሪክ አውቃለሁ። ፊት እና እኔ በዚህ ጥርጥር እንደነበርኩ ሳለ ነው ፈጣሪ ወዶ ና ፈቅዶ በተተኘውበት ከዛፍ ከዛ ፍር ላይ ነው ቅዱስ ገብርኤልና ቅዱስ ጊዮርጊስ ፈቅደው እንደ ህልም ተገልጸው የነገሩ ወደዚህ ቦታ ያመጡኝ ማለት ነው። በጥርጥር ላይ ስለነበርክ ነው ያሉኝ። አባ አሁን እንግዲህ ባታዊ ናቸው። አባቴ አባ ኪዳነ ማርያም ሲባሉ ባታዊ ናቸው። ያው እነሱ ሁሉን ነገር ያውቃሉ። ያው እኔ ፊት በጥርጥር ላይ ስለነበርኩኝ ለራሱ ወዶ ፈቅዶ ተገለጸልኝ። እዚህ ቦታ መጥቼ ለዚህ ሁሉ ቃለ ምስክር በቃ ምርት ደረጎ ላይ ከባቦጭ አሁን ለምሳሌ ሲሰውር ብዙ ነገር እናያለን እና ምርት ደረጎ ላይ ምን ታይ ነበረ? ምርት ደረጎ ለምሳሌ አሁን ማለት ነው እዚህ የማይደረግ ታምር የለም። በቃ ራሱ ፊት እዚህ ጠበሉ ላይ ሳያቸው በጣም ሙስሊሙ ሁላ እያመነበት ነው ያለ ይህን ቦታ። ሙስሊሙ ሁላ ማለት ነው ሙስሊሞች አሁን ፊት ይህ ጠበል እንደፈነዳ ታሪክ ሲያወሩን፣ በቃ ይህን ጠበል ለማርከስ፣ በቃ የቤት መረጊያ ሁላ ለማድረግ ብዙ ነገር ያደርጉት ነበረ። ነገር ግን በቃ ያን ሁሉ ስትል እመቤታችን እነሱን እየሰወረች መኪና በመኪና እንቀዳለን ሲሉ መኪናውን እንዳይሄድ እያደረገች በቃ ብዙ ነገር ለመጠጥ ሲጠቀሙት እየሰወረች ብዙ ነገር ስታሳያቸው በራሳቸው አምነው አንዳንዶች የተጠበሉበት ሁላ መጥተው የተጠመቁ ሙስሊሞች አሉ፣ ከዚህ ቦታ ላይ ማለት ነው። እና ይህ በጣም ታምር የሚደረግበት ነው። በቃ እዚህ ቦታ ላይ ጠበል ጠጥቶ በቃ እንደኔ ባ የማይወጣለት መርፌ ቤሳ የማይወጣለት የለም። ሁሉ ነገር በይ ሳይድ፣ በጣም አዝናለሁ። አሁን እንደ ፍቃዴ ቢሆን እንዴ ነው ቤተሰቦች አምነው አሁን ወደዚህ ቦታ መተው እንዲጠበሉ ብቻ ጉጉት አደርጋለሁ በስልክ ማለት ነው። እኔ ግን እጄ እዛ እንትን ሳይሆን ቢያንስ እነሱ በስልክ መተው አንድ ሁለቱ የታዩት ከዛ ደግሞ እነሱ ደግሞ ሰው ቢስቡና እንዳያሉ በቃ አገሩ መቶ ይህም ቦታ ተተረገጡት። እርግጠኛ ነኝ ሁሉም ሰው በዚህ እምነት ይቀጥላል ብዬ አምናለሁ፣ እና በቃ በኦርቶዶክስ በመቤት ያላመነ ሰው በፍጹም መንግስተ ሰማያት እንደማይገባ መጽሐፍም ይናገራል። ባህታዊ ባህታዊ አባቶቻችንም ይናገራሉ። በመጨረሻ መናገር ማስተላለፍ የምትፈልገው መልእክት ካለ ትልስ፣ ዛሬ ፕሮግራማችን የሚመስለው። እሺ ስለ ጸበሉ እኔ በቃ የማስተላልፈው እዚህ ቦታ ላይ እንዲህ አይነት ፈውስ፣ እንዲ አይነት ድነት እያለ ማንኛውም ሰው እየመጣ ድነት ቢያገኝም፣ በቃ እንዴት በሚዲያ በተለያዩ መረጃዎች፣ እንደዚህ አሁን በቀረጻ በምን እየተደረገ ሰው እያየ አንድ ሰው በሰው ቃል ስለሚያምን መቶ እግሩ ተረግጦ ታየው በኋላ ከዛም በኋላ ይሄ ቦታ ማለት በጣም ከባድ ነው። ቢገርም እዚህ ቦታ ላይ ጠበል ገብተው ጠበሉ ሲሰውራቸው ትክክለኛ የገለጸላቸው አንድ ሰው አለ። እሱ ሰው ምን ተገለጸለት ብት ላይ ማለት ነው እመቤታችን ተገለጸችለት። ተገለጸችለትና በነብሱ የተገለጸችለት እመቤቴ ወይ እኔ በጸበል ብቻ ነው ወይም ማገኝሽ ብሎ ሲጠይቃት ምናያለችው በስጋማ ልዥም

ይህንን ጠጋ ተኛ ተኛ እንደ ተኛ በወግ በሚዲያ ተሚሰማ እዚህ ቦታ ላይ ማንኛውም ማህበረሰብ እየመጣ ራሱ ያየውና እየተረዳው ቢሄድ ይሄ ለእኔ በጣም ትልቅ መልክቴ ነው ብዬ አስባለሁ። አብረን